ኢትዮጵያ የበርካታ ታሪክ ባለቤት፣ የሰው ዘር መገኛ፣ የጥንት ስልጣኔ ምንጭና የቀደምት ሃይማኖቶች መገኛ ናት። ኢትዮጵያ በዓለም ላይ ካሉ በርካታ ሀገራት መካከል ከእስራኤል ቀጥላ ክርስትናን የተቀበለች ቀዳሚ ሀገር እንደሆነች ይነገራል። የክርስትና እምነት በኢትዮጵያ ውስጥ ባስቆጠረው የሺ ዓመታት ታሪክ ውስጥ በርካታ ዘርፈ ብዙ አስተዋጽኦዎችን ለሀገራችን አበርክቷል። ሃይማኖቱ በአራቱም የኢትዮጵያ ክፍሎች የሚሆን በመዲናችን አዲስ አበባ ውስጥ አያሌ ጥንታውያንና ታሪካውያን አብያተ ክርስቲያናትን በመትከል የማንነት መዝገብ በመሆን ዘመናትን ያስቆጠረ ሕያው ምስክር አቁሟል። እኛም ምግሮች የእነዚህ ሕያው ታሪክ ምስክር ሆነው ወደሚጠቀሱት አቅንቷል። እንኳን ወደዚህ ታሪካዊ ደብር ወደ ርዕሰ አድባራት እንጦጦ ደብረ ሐይቅ ቅዱስ ራጉኤል ወኤልያስ ቤተክርስቲያን በሰላም መጣችሁ። በአዲስ አበባ ውስጥ ከሚገኙት እንግዲህ ታሪካዊ ቦታዎች አንዱ የርዕሰ አድባራት እንጦጦ መንበረ ፀሐይ ማርያም ቤተክርስቲያን ነው። በአዲስ አበባ ገዳማትና አድባራት ካሉት ታላላቅ የእድሜ ጠገብ አብያተ ክርስቲያናት አንዷ የሆነችው ማኅደረ ስብሐት ቅድስት ልደታ ለማርያም ደብረ መድኃኒት መድኃኔዓለም ቤተክርስቲያን እንኳን በደህና መጣችሁ። በዚህም የጉዞ ፍኖት ውስጥ የመጀመሪያ መዳረሻችንን ያደረግነው ምስረታውን ከስምንት መቶ አመታት በፊት ወዳደረገው ርዕሰ አድባራት እንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተ ክርስቲያን ነው። አሁን ወደ ውስጥ ገብተን የምንመለከታቸው ጥንታዊ የቤተክርስቲያኑ ህንፃ አለ። እሱን አሳያችሁና በውፍጥ ደግሞ ገብተን ጥንታዊ ስዕሎች አሉ እነሱ እንመለከታለን። ከዛ ቀጥለን ደግሞ አጼ ዳዊት ያስፈለፈሉት ዋሻ ከዛሬ ሰባት መቶ ዓመት በላይ እድሜ ያስቆጠር ዋሻ አለ። እሱ እንመለከትና ከዛ ቀጥለን የደብሩ ሙዚየም አለ። በውስጥ ደግሞ ገብተን የተለያዩ ቅርሶችን አሳያችኋለሁ ማለት ነው። እንግዲህ ይህን ህንፃ ቤተክርስቲያን አጼ ምኒልክ በ1872 ዓመተ ምህረት ጥር ሰላሳ ቀን የቤተክርስቲያኑ መሰረት ድንጋይ አስጥለው ህንፃ ቤተክርስቲያን መስራት ጀመሩ ማለት ነው እና የህንፃ ቤተክርስቲያን አምስት ዓመት ፈጅቶበት 1877 ዓ ም ያለቀ ህንፃ ቤተክርስቲያን ነው። እና እንግዲህ ህንፃ ቤተክርስቲያኑ ሲሰራ የተጠቀሙት ማቴሪያል በአጠቃላይ ማለት ነው በቦታው ላይ የሚገኝ ባሃ ድንጋይ ይባላል። ይህንን ድንጋይ በየአራት ማዕዘን እየተጠረበ ኖራና አሸዋ የእንቁላል አስኳል ጭምር እንደተጠቀሙ ይነገራል። በዘመኑ ማለት ነው የሲሚንቶን ቦታ የሚዝላቸው የእንቁላል አስኳል ነበር ማለት ነው። ሌላው መከፋፊያ የተጠቀሙት መስኮቱ ያለው በጣራው ስራ ያሉት እንጨቶች፣ ደረጃው፣ መወጣጫው ባጠቃላይ የጽድ እንጨት ነው። ያን የጽድ እንጨት ከመናገሻ ከዛ ባለፈ ሱባደን ድረስ በሰው ትከሻ በከብቶች ተመላልሶ የተሰራ ህንፃ ቤተክርስቲያን ነው ማለት ነው። እና በውስጥ ደግሞ እንግዲህ አንደኛ የቤተክርስቲያኑ ዲዛይኑ ስትመለከቱት ስምንት ማዕዘን ነው። ኦክታጎናል ቸርሽ የተባለ የሚጠራው ስምንት ማዕዘን ሲሆን በውስጥ ደግሞ ሶስት ፎቅ ማለት ነው። እንደገና ደግሞ እንደዚሁ ግራውንድም ምድር ቤትም አለው። በመቀጠል አጼ ዳዊት ከትሞባት እንደነበር ወደሚነገርላት ማደ መስቀሉም ወደ ግሸን ከመሄዱ በፊት አርፎባት ወደ ነበረችው የቅርስ መዝገብ ወደ ሆነችው ርዕሰ አድባራት እንጦጦ መንበረ ፀሐይ ማርያም ቤተክርስቲያን አቀናን። አጼ ምኒልክ ዝዋይ ደሴት ውስጥ እያሉ የአባቶችን ፍርስራሽ አግኝተህ ንግስናህን ብትፈጽምና ቤተክርስቲያንህን ብትመሰርት ኢትዮጵያን አንድ አድርገህ ትገዛለህ ተብሎ ታሪክ ተነግሯቸው ነበር። እና አጼ ምኒልክ ያፈላልጉ ነበር። እንግዲህ ወጨጫም ላይ ይፈልጉ ነበር። በኋላ አጼ ምኒልክ እና አጼ ዮሐንስ ደብረ ሊባኖስን ገዳም ገድበው ሲመለሱ የአባቶ ፍርስራሽ ተገኘ የቤተ መንግስቱ ተብሎ ሲነገራቸው ቀጥታ የመጡት ወደዚህ ቦታ ነው። ወደዚህ ቦታ መጥተው ለመጀመሪያ ጊዜ በ1870 ዓመተ ምህረት የመሰረቷት ትንሿ መቃኞ ትባላለች። መቃኞ ማለት ጊዜያዊ ቤት ናት። ቀደም ሲል ቆርቆሮ ባልነበረበት ዘመን በሳር ክዳን የነበረች ናት። ሳር ክዳን የነበራት ቦታ ናት። በጭቃ የተሰራች ነው። አሁንም እንግዲህ ታሪኳን ጠብቃ ነው በዚህ ቦታ ላይ የተቀመጠችው ማለት ነው። በኋላም እንግዲህ አጼ ምኒልክ ትልቁም ቤተክርስቲያን በ1879 እንደጨረሱት ነው እንግዲህ ሳሩ ፈርሶ በ1898 አጼ ምኒልክ እያሉ ቆርቆሮ ወደ ሀገራችን እንደገባና ይህንን የምታዩትን ቤተክርስቲያን እንደተሰራ ነው። ወደዚህም ስንመጣ እንግዲህ እዚህ ጋር ከፈረንሳይ ሀገር የመጣ ደውል አለ። ባለ አንድ ፎቅ እንቁላል ቅርጽ ነው የምንለው ይሄ የደውል ቤት በ1879 ዓ ም የተሰራ ነው። አሁን ያ 37 ኪሎ ግራም የሚመዝነው ደውል አሁን በቅርስነት በሙዚየም ውስጥ ይገኛል ማለት ነው። እንጦጦ ማርያም ከሌላው ቤተ ክርስቲያን የምትለየ ሰባት ቅጽር ነው እንግዲህ አሁን አልፈን የመጣ ነው። ያ ሁለት አለ እዚህ ጋር ይሄ ሶስተኛው ቅጽር ነው። ሶስተኛው ቅጽር ነው። አራተኛው እዚህ ጋ የምናየው ነው። አምስተኛው ቅኔ ማህሌት አለ። ስድስተኛው ቅድስቱ አለ። ሰባተኛው መቅደሱ ነው። ከተራራማውና በደን ከተሸፈነው የእንጦጦ ከፍታ ቁልቁል ስንወርድ ታሪክን ከበርካታ ቅርስ ጋር አስተባብረው ከያዙት አድባራት መካከል የመጨረሻ መዳረሻችንን ወደ ሜክሲኮ አካባቢ በማድረግ የረጅም እድሜ ባለጸጋና የበርካታ ታሪክ ግምጃ ቤት ወደ ሆነችው ምዕት ዓመታትን ወደ አስቆጠረችው ባይደረስባት ቅድስት ልደታ ለማርያም ደብረ መድኃኒት መድኃን ያለን ቤተ ክርስቲያን እንጓዛለን። እቺ ደብር በ1916 ዓ ም በኢትዮጵያ ከግብፅ ሄደው ከተሾሙት አምስት ዲቃነ ጳጳሳት በብፁዕ አቡነ ሳዊሮስ እንደተመሰረተች የታሪክ ድርሳናት ያስረዳሉ። ዙሪያውን የቆሙት ምሰሶዎች አርባ ሲሆኑ የቤተ ክርስቲያኑ ዙሪያ የሚገኙት መስኮቶች ደግሞ በመቤታችን ወርሃዊ በዓላት ሀያ አንድ ናቸው። በአጋይ ሳለም ስላሴ ሶስት በር አሉት። እነዚህም በመንፈሳዊ ምስጢር ተቃኝተው የተሰሩ መሆናቸውን የሚያሳይ መሆኑን ከዚሁ ለመረዳት እንችላለን። እኚህ አባት ከቤተ መንግስቱ ወጥተው እቺን ቤተ ክርስቲያን ሲተክሉ ይህ ቦታ ከአድዋው ጦርነት በኋላ እስከ መርካቶ መግቢያ ጫፍ ድረስ የደጃዝማች ባልቻ አባ ነብሶ ከመርካቶ ጫፍ በኋላ ያለው የፊተራሪ ሀብተ ጊዮርጊስ እንደነበረ የታሪክ ድርሳናት ያስረዳሉ። እነዚህ አብያተ ክርስቲያናት ለክርስትና እምነት ተከታዮች ስርዓት አምልኮ መፈጸሚያ ብቻ አይደሉም፤ ይልቁንም የዘመናት ታሪክን፣ ባህልን፣ ትውፊትን በውስጣቸው የያዙ ህያው ቅርሶችም ጭምር እንጂ። የማህደረ ሰባ ቅዱስ ልደታ ለማርያም እና ደብረ ምራሪት መድኃኒት ቤተክርስቲያን ይሄ አሁን ያለንበት በቅኔ ማህሌት ክፍል ውስጥ ነው ቅኔ ማህሌት ማለት እንግዲህ የካህናት አገልግሎት ለምሳሌ ቅዱስ ያሬድ በ505 ዓ ም ነው በመንፈስ ቅዱስ ተቃኝቶ ድጓ ጸመ ድጓ ዝማሬ መዋስት እንትን ብሏል እና የማህሌት አገልግሎቱ በዚህ በኩል ነው ያለው እዚህ ፊት ለፊት ላይ ስንገባ የምናገኘው የአጼ ምኒልክን ስዕል ነው። 1882 ለት ንጉሰ ነገስት ኢትዮጵያ ከተባሉ በኋላ የተሳለ ስዕል ነው። ከ140 ዓመት በላይ በዚህ ሁኔታ ላይ እስካሁን ድረስ እዚህ አለ ማለት ነው። አሁን ቀጥለን እንግዲህ ወደ ሁለተኛው ክፍል ቅድስት ተብሎ የሚጠራውና ጥንታዊ ስዕሎቹ ያሉበት ቦታ ላይ ነው የምንሄደው። ሄደው ወደዚህ ስንመጣ ደግሞ ቅድስት እንለዋለን። ምዕመናን ቅዱስ ስጋው ክቡር ደግሞ ለምዕመናን የሚሰጥበት ነው። በዚህ ደግሞ የምንመለከታቸው ስዕሎች እንግዲህ አጠቃላይ ከዛሬ 142 ዓመት በፊት 1876 ላይ በኢትዮጵያውያን ሰዓሊዎች ሰዓሊዎቹም አለቃ ዮሐንስ፣ አለቃ ዘሉቃስ፣ አለቃ ገብረ እግዚአብሔር እና አለቃ መዝሙር ዝራይት በተባሉ ሰዓሊዎች የተሳለ ነው ማለት ነው። ዙሪያው የምታዩት ስዕሎች ጥንታዊ ስዕሎች ናቸው። ከ1898 ጀምሮ ይህን ስዕል ማአላፈርዊ የተባሉት አባት ናቸው። ዙሪያውን የሳሉት ስታዩት አዲስ ስዕል ይመስላል፣ በሙሉ ጥንታዊ ነው። በቤተ መቅደሱ ዙሪያ የምናያቸው ቅዱሳን ስዕላት ህንፃ ቤተ ክርስቲያኑ በሚሰራበት ጊዜ አብረው የተሳሉ ቅዱሳን ስዕላት ናቸው። እነዚህ ቅዱሳን ስዕላት አሁን በዘመናችን ካሉት ስዕሎች የሚለያቸው ምንድን ነው? አንደኛ የቤተ ክርስቲያኒቱን ስርዓት፣ ዶግማ፣ ቀኖና፣ ትውፊት ጠብቀው መሳላቸው ነው። እነዚህ የምታዩዋቸው አጠቃላይ ቅዱሳን ስዕላት ህንጻ ቤተ ክርስቲያኑ ከተሰራ ጀምሮ እስካሁን ምንም አይነት እድሳት አልተደረገላቸው፣ የመጀመሪያውን ዲዛይን የመጀመሪያውን ስዕል ይዘው የተቀመጡ ቅዱሳን ስዕላት ናቸው። እንግዲህ እንደ ቤተክርስቲያን ስርዓታችን የስዕል አሰቃቀል ከተሳለ በኋላ የስዕል አሰቃቀል ስርዓት አለ። እነኚህ በሙሉ ስዕሎች መጀመሪያ ላይ በመሬት ላይ ከሳሉ ከጨረሱ በኋላ ማለት ነው። ይህ ከፊት ለፊት የምትመለከቱት መሰላል እንደዚሁ የተቀመጠ አይደለም። በዚህ መሰላል አማካኝነት በምስራቅ፣ በሰሜን፣ በደቡብ በምስራቅ በኩል በነኝ በዚህ መሰላል አማካኝነት ነው እንግዲህ ስዕሉ ሲሰቀል የነበረ ነው። እና መሰላሉ ራሱ ከ140 ዓመት በላይ እድሜ ያስቆጠረ ነው። በሩ ያስወጣውም ራሱ ቅርስ ነው። እዚሁ ይገኛል ማለት ነው። አንዳንዶቹ አሁን በዚህ በሩ ላይ የምናየው ሳንቃው ላይ የምናያቸው እዚያው ሳንቃው ላይ የተሳሉ ናቸው። በግድግዳው ላይ የተለጠፉት ቅዱሳን ስዕላት ደግሞ በአቡጀዲ ተስለው የተለጠፉ ናቸው። እስካሁን ድረስ ውበታቸውን ጠብቀው ያሉ ቅዱሳን ስዕላት ናቸው። በዓለም ላይ በድንቅ የታሪክ መዝገብ የሰፈሩ በርካታ ታሪካዊ ቅርሶች በኢትዮጵያ ያሉ ሲሆን ከነዚህ መካከል የተለያዩ ቁሳቁሶች፣ ስዕሎች፣ ጌጣጌጦችና መሰል ቅሪቶችም በዚሁ በመዲናችን አዲስ አበባ ውስጥ ባሉ አብያተ ክርስቲያናት ውስጥ ተሰብስበዋል። አሁን እንግዲህ ከቤተ መቅደሱ ወጥተን ወደ ጥንታዊና ታሪካዊ ወደ ሆነው የአጼ ዳዊት ፍልፍል ዋሻ እየሄድን ነው። ይህ ዋሻ እንግዲህ አጼ ዳዊት አንድ ሺ ሶስት መቶ ሰባ ላይ አስፈልፍለው ለከበሩ እቃዎች ማስቀመጫ እንደ ግምጃ ቤት አድርጎ ሲያገለግላቸው የነበረ ነው። እሳቸውም ይህን ዋሻ ሲያስፈለፍሉት ውስጡን ሶስት ክፍሎች አድርገው ነው የሰሯቸው እሳቸው ከመጀመሪያ ላይ ግምጃ ቤት ያደርጉት እንጂ ከኔ በኋላ የሚመጣው ትውልድ ቤተ መቅደስ ያደርገዋል ብለው ምኞት ራይ ራይ ነበራቸውና ያሪያቸው ታክቶን ለትንቢት ሆኖ አጼ ምኒልክ ከመጡ በኋላ ውጭ ላይ ያለውን ትልቁን ህንፃ የከፍታ ያናሰሩት እስከሚያበቁ ድረስ ታቦቱ በዚህ ዋሻ ውስጥ አድርገው እዚህ ነበር ሲቀደስ የነበረው ማለት ነው። ይሄ እንግዲህ ሶስተኛው ክፍል ቅኔ ማህሌት ተብሎ የሚጠራው ክፍል ነው። ይሄ ወደዚህ ከመጋረጃ በስተጀርባ ቤተ መቅደስ መንበሩም ጭምር አለ ማለት ነው። በዛ ዞሮ ደግሞ በዚኛው ሳይድ ያለው እንደ ቅድስት ሆኖ ያገለግል የነበረ ማለት ነው። በዘመኑ እንግዲህ አጼ ምኒልክን ጨምሮ በርካታ ታላላቅ ሰዎች ካህናቱን ጨምሮ ስጋ ወደሙ የሚቀበሉ ምእምናን በዚህ በውስጥ በኩል ሆኖ ሲያስቀድሱ፣ ሌላው ሰፊው ህዝብ ግን በውጭ በኩል ሰፊ ዳስ ሰርቶ ነበረ። እንጦጦ ላይ ምንም አብያተ ክርስቲያናት ባልነበረበት ዘመን ቤተ መቅደስ ሆኖ ሲያገለግል የነበረ ዋሻ ነው ይሄ። ከላይ ሁሉ የጠቋቆሮ እንደ ብትመለከቱ በዘመኑ መብራት ስላልነበረ ሻማውም የጣሩም ጢስ እንግዲህ ራሱ አንድ ታሪክ ምስክር ነው ማለት ነው። በአጠቃላይ እንግዲህ አሁን ላይ 700 ዓመት እድሜ ያስቆጠረ የአጼ ዳዊት ፍልፍል ዋሻ እንጦጦ ተራ ላይ ያለ ዋሻ ይህ አሁን ያለንበት ዋሻ ነው ማለት ነው። አሁን የምንገኘው በማይደረ ሰባሃት ቅድስት ልደታ ለማርያም ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን ውስጥ ነው። እንግዲህ ወደዛ ታሪካ ውስጥ ከመግባታችን አስቀድሞ ቤተ ክርስቲያናችን የቤተ ክርስቲያን አሰራር ታሪክ ክብ ቅርጽ፣ መስቀለኛ፣ በዋሻ በመሳሰሉት ቤተ ክርስቲያኖች የሚሰሩ መሆኑ ይታወቃል። ይህ ከጀርባ የምትመለከቱት ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን የቀድሞ ስሙ ሀውልተስም መድኃኔ ዓለም ይባል የነበረ ሲሆን ደብረ መድኃኒት መድኃኔ ዓለም የመሰረቱት አለቃ በዛብህ ወንድም የሚባሉ ሲሆን ብፁዕ አቡነ ሳዊሮስ የልደታ ቤተ ክርስቲያንን ሲመሰርቱ በመጽሐፍ መምህርነት እዚህ ቦታ አስቀምጠዋቸው በሚያስተምሩበት ሰዓት ከጎንደር ክፍለ ሀገር በድሮ በጌምድር አውራጃ ይዘውት የመጡትን ታቦተ መድኃኔ ዓለም በጸሎት ቤት አድርገው በ1935 አስቀምጠውት ሲገለገሉ ቆይተው በ1940 ዓ ም በብፁዕ አቡነ ባስልዮስ ፈቃድ በ40 ዓመተ ምህረት ይህንን ደብረ መድኃኒት መድኃኔዓለም መቃኞ ቤት ሊሰራ ተችሏል። ይህ የምንመለከተው የደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ኪነ ህንፃው በአዲስ አበባ ካሉ ገዳማትና አድባራት ለየት የሚያደርገው አሰራሩ በኪነ ህንፃው የቤተ ክርስቲያንን ቅርስ ታሪክ የሚገልጽ በመሆኑ የእያንዳንዱ የድንጋይ አቀማመጦች እለት በእለት ሲታዩ እንደ አዲስ ሆነው የምንመለከታቸው በመሆኑ አስደናቂነታቸው እለት እለት እየጨመረ እንደሚታይ ከዚሁ ከምንመለከተው የቤተ ክርስቲያኑ ዘገባ ማወቅ ይቻላል። አሁን ደግሞ የምንገኝበት የአጼ ምኒልክና የቴጌጣይቱ ቤተመንግስት ለከተማችን የመጀመሪያ የሆነው ቤተመንግስት ነው ምና እንግዲህ ለሁለት መቶ አመታት ያህል ጎንደር ዋና ከተማ ሆኖ አገልግሏል። ከጎንደር ቀጥሎ ያስተናገደ ከተማ እንጦጦ ነው። እንግዲህ እንጦጦ አጼ ሚኒሊክ ወደዚህ ከመጡ በኋላ በ1875 ዓ ም የተሰራ ቤተ መንግስት ነው። አሁን የምናየው እዚ ጋር የእንግዳ ማረፊያቸው የነበረ ነው። ማንኛውም ሰው ወደ ሌላ ቦታ ከመግባቱ በፊት እንግዳ የሚያርፍበት ቤት የነበረ ነው። በነበረው ነው። ምንም የተቀየረ ነገር የለም። በዛን ጊዜ ማለት ነው። ወደዚህ ስንመጣ ደግሞ ያ የግብር አዳራሹ ነው። የራሶች፣ የፊታውራሪዎች እና የደጃዝማቾች የግብር አዳራሽ የነበረ ነው። አሁንም ክፍል አለው። ሌላው ደግሞ የአፄ ሚኒሊክ መመገቢያ ክፍልና እንግዳ መቀበያቸው ቤት አለ። የተለያዩ እንትኖች እናገኛቸዋለን በዚህ አዳራሽ ውስጥ ነው። ይሄ ባለ አንድ ፎቅ ቤት ናት። ባለ አንድ ፎቅ እንቁላል ቅርጽ የምንላት ነው። ያጼ ምኒልክ እና የእቴጌ ጣይቱ መኝታ የነበረ ነው። ዋናው መግቢያ በር በዚህ በኩል ሲገቡ፣ ወደ ግብር አዳራሹ ሲሄዱ ደግሞ በዚህኛው በር ይጠቀማሉ። ከስር ሁለት ክፍሎች አሉ። ይሄ የጌጣጌጥ የመሳሪያ ማስቀመጫ የነበረ ነው። ወዲያ በኩል አንድ ክፍል አለ። የማር የቅቤ ማስቀመጫ ነው። የአድዋው ጦርነት ከዚህ ነው የተጀመረው። በነገራችን ላይ የእመቤታችን ስዕለ ማርያም የነበሩት ካህናቶች የግብፁ ጳጳስ አቡነ ማቴዎስ ይባሉ ነበር። አቡነ ማቴዎስ ለአፄ ምኒልክ ተሾሙ የተላኩ ጳጳስ ናቸው እና በዛን ጊዜ አቡነ ማቴዎስ የእንጦጦ ማርያም ቤተክርስቲያን አስተዳዳሪ መላከ ጸሐይ ፈወርቅ ስድሮስ ይባላሉ። ካህናቱም አብሮ ታቦት የእመቤታችንን ጽላት ይዞ እዚህ ጋር ነው አፄ ምኒልክ ህዝቡ ሰፊ አዳራሽ ነበር ነው የሚባለው ስማ ስማ የሰማ ላልሰማ ሰማ ተብሎ ለሚስትህ ለልጅህ ስትል እንደ አፈር እንደ ፍልፈል እየቆፈረ ስላስቸገረ እንግዲህ ሀገር ጥሶ ድንበር ጥሶ የመጣ ስለሆነ ጉልበት ያለ በጉልበትህ ጉልበት የሌለ በሀዘን በጸሎትህ አግዘኝ ብለው እዚህ አዋጁን ተናግረው የመቤታችንን ጽላት ይዘው ሄደው ዞሮ ሶስት ጊዜ መቤታችንን ወደ ጊዮርጊስ ነው አሁን እንግዲህ የምንገኘው በደብሩ ጊዜያዊ ሙዚየም ውስጥ ነው ያለ ነው። ይህ ቤት እንግዲህ ቀደም ሲል አጼ ምኒልክ ካፈሩት በኋላ ግብዣ ቤት አድርገው ሲገለገሉበት የነበረ በመሀልም ሌሎች አገልግሎቶችን ሲያገለግል ከቆየ በኋላ አሁን ደግሞ ቤተክርስቲያኗ አቅም አግኝታ የተሻለ ሙዚየም እስክትሰራ ተራ በሚል በጊዜያዊነት የተወሰኑ ቅርሶችን በዚያ ያስገበተን እያስጎበኘን እንገኛለን ማለት ነው። እዚህ ውስጥ እንግዲህ የምንመለከታቸው በጣም በርካታ ቅርሶች አሉ። እንደው የተወሰኑ ስለመጠቆም ያክል የአጼ ምኒልክ አባ ከነ ዘውዱ አለ። ምኒልክ ሁለት ዘውድ አላቸው፣ ከብር የተሰሩ ናቸው። የባለቤታቸው የእቴጌ ጣይቱም እንደዚሁ ሁለት ሁለት ዘውዶች አሏቸው። ከናስ የሥራ ማሳጠቢያና አገልግሉ ከስንደዶ ከቆዳ የተዘጋጀ አለ። ግራ እና ቀኝ ያለው መሳሪያ ወጨፉ፣ 1888 የአድዋል ጊዜ ከጣሊያን የተማረከ እንደዚሁም ደግሞ መቋሚያ መቋሚያዎቹም ልከያዙትና ሌሎቹ ከዝሆን ጥርስ ከበሬ ቀንድ የተሰሩ መቋሚያዎች ይገኛሉ በርካታ ከሶስት መቶ በላይ እንደዚሁም አልጋቸው አለ የብር ከበሮ ካዝናቸው ዋንጫዎች ጠጁ ጥላ የተጠጣበት የነበረ በርካታ ብራና መጻሕፍቶች ይገኛሉ ጽዋዎች ከወርቅና ከብር ከናስ የተጌጡ እንደዚሁም የተለያዩ ነቅሳቶች የብር መስቀል የነሐስ መስቀሎችም በቦታው ላይ እንደዚሁም አልባሳቶቹ ሁሉ ጥንታዊ የካህናት አልባሳቶች በዚህ በሙዚየም ውስጥ የሚገኙ ቅርሶች ናቸው አሁን የምንገኝበት ቦታ የእንጦጦ ሚዚየም ውስጥ ነው። እንግዲህ ሚዚየማችን ብዙ ጥንታዊ ቅርሶች ይገኛሉ። እዚህ ጋር የምናያቸው እንግዲህ አድዋ ከታቦታቱ ጋራ ይዘዋት የዘመቱት ስዕለ ማርያም አለች። ከታች አጼ ምኒልክ ፎቶግራፍ አለ። ከመሀል ቅዱስ ጊዮርጊስ፣ ከዳር አድዋ ሲዘምቱ ይዞት የዘመቱት የመጀመሪያው መስተዋት ከንግስት ቪክቶሪያ የተላከላቸው በ1875 ዓ ም የመጀመሪያው መስተዋት ነው። ለሀገራችን ለኢትዮጵያ የመጀመሪያው መስተዋት ነው። ይሄ እዚጋ የምታዩት አንፋሮ ይባላል። የአንበሳ ጸጉር ነው። ይሄ የምታዩት ወደ አድዋ ሲዘምቶ አጼ ሚኒልክ ይህን ለብሰው ነው የመጡት። የአጼ ሚኒልክ የክብር ልብስ። የቴጌ ጣይቱ አይቱ በወርቅ አሽሟ ተወገባን ይባላል አድ የድሮ ዘፈን። ይሄ ገመዱ ወርቅ የተነከረበት ነው። ቴጌ ጣይቱ በወርቅ አሽሟ ተወገባን ሲባል ይታሸሙበት የነበረ ነው። እነዚህ የካህናት የክብር ልብሶች ናቸው። የብር ከበሮ ይሄ ሙሉ ከበሮ በ1878 ቴጌ ጣይቱ አፄ ሚኒሊክ ያሰሩት ነው። ከራሻ ኦርቶዶክስ የተላከችላቸው ስዕለ ማርያም አለ። በዚህ ከእንቁና ከአልማዝ ነው። በነገራችን ላይ ኮከቦቹ አልማዞች ሲሆኑ ነጩ እንቁ ነው። አው ጊዜ ነበር ነው ይሄ ድንኳን እንግዲህ አፄ ሚኒሊክ ወደ አድዋ ሲዘምቱም ይሄን ድንኳን ይዘው ዘምተዋል። ንጉሠ ነገስም ሲባሉ አርፈውበታል። መቅደስ ቅድስት ቅኔ ማህሌት አለው። ይሄ እና በአመት አንዴ በጥምቀት እንዲናፈስ አየር እንዲያገኝ ይተከላል። አራት መቶ አምስት መቶ ሰው ነው ይሄንን ድንኳን የሚተክለው። በጣም ትልቅ ነው እና ሚዚየማችን እንግዲህ ከብዙ በጥቂቱ ይሄንን ይመስላል። ሚዚየሙ ከሰኞ እስከ እሁድ ክፍት ነው ሶስት መቶ ስልሳ አምስቱንም ቀን ከጠዋቱ ሁለት ሰዓት እስከ ማታ አስራ አንድ ሰዓት አይዘጋም። እንግዲህ ቱሪስቶችም ኢትዮጵያውያንም ኢትዮጵያን ያልሆኑ የውጭ ሰዎች ማንኛውም ሰው መቶ ይገ አዲስ አበባ የመንፈሳዊና የበርካታ ታሪኮች ከተማ ያያሌ መንፈሳዊና ቁሳዊ ግምጃ ቤት። በዚህች ድንቅ ከተማ ውስጥ ያሉ ቀደምት አድባራትና ገዳማት ከርቀት ሲመለከቷቸው ድንጋይ ብቻ አይደሉም፣ ሲቀርቧቸውም ስርዓት አምልኮ መፈጸሚያ ብቻ አይደሉም፣ ይልቁንም የኢትዮጵያ ታሪክ ዘካሪዎችም ጭምር እንጂ። የዛሬ ዕለትም ከመስቀል በዓል በተጨማሪ የዓለም የቱሪዝም ቀን ነውና እነዚህን የአዲስ አበባ መልክ የኢትዮጵያ መገለጫ የሆኑ ትውፊታዊ፣ ባህላዊ፣ ጥበባዊና ሃይማኖታዊ ቅርሶችን ለሀገር ውስጥም ይሁን ለውጭ ቱሪስቶች ተደራሽ ማድረግ ይበጃል። እንኳን ለብርሃነ መስቀሉ በሰላም ቢዮት አደረሳችሁ። በዓሉ የሰላም የጤና የበረከት እንዲሆንላችሁ እንመኛለን።